አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫት ቃሚውም ጨፋሪውም በሚኖርባት አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም መስቀል አድርጋ ስትገባ አንዲት እስላማዊ ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላል? የኛም ጥያቄ ይሄ ነው። የሃይማኖት እኩልነት የሌለባት አክሱም ሙስሊሙን የምትገፋ የሆነች አክሱም፣ ሌላውን የበላይ ለማድረግ የምትታትር የሆነች አክሱም። በፍጹም እንደዚህ አይነት አክሱምን ልንቀበል አንችልም። ሙስሊም እህቶቻችን ወንድሞቻችን በነፃነት ሃይማኖታቸውን እየከወኑ እየፈጸሙ ይሄ የጌታ ትእዛዝ ነው። ከላ ላቱጢዕሁ ወስጁድ ወቅተሪብ። እንደዚህ አይነት ሰዎችን በፍጹም አትታዘዛቸው፣ ሱጁድ አድርግ ወደ አላህም ተቃረብ። ሂጃብ አድርጊ ወደ አላህም ተቃረቢ። በፍጹም ይህንን ነገር ግልጽ የወጣ ያገጠጠ አይን ያወጣ የሆነ ክህደት ነው። በሴኩላሪዝም ስም በእኩል አስተዳደራለሁኝ፣ ፍትህ አለ፣ ሃይማኖታዊ መብት አለ ምናምን የሚባልባት አክሱም ማለት ነው። ስለዚህ ይህንን ነገር ነው እኛም እየታገልን ያለ ነው። ቀጣይ ቪዲዮን ደግሞ ሰምተን እንመለስ። ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው የማይታይ እኮ ነው። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይህን የያዛል እና ተሸፋፍነሽ ስኩል ግቢ ግን አትባል። ያ ትምህርት ቤት ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል እንዲያው ጠቅላላ በእምነት ሁሉ በየትን ቢሆን ከሆነ ለእኔ ምን ችግር የለም። ልጆችም ገጠም አድርገው መስቀላቸው እንግዲህ እኛም ያው ይህንን የእምነት አባት ተብዬ የሆነ ሰው ነው። እንግዲህ ሰዎች ይህንን ሰበብ አድርገው፣ ይህንን መነሻ አድርገው ሙስሊም እህቶቻችን ወይም ሙስሊሞች ሂጃብ ለብሰው የሚገቡ ከሆነ እኛም ነጠላ ለብሰን እንገባለን ያሉት ከዚህ አንግል ነው። ሃይማኖታችሁ፣ እውነት እርሶ እንዳሉት የሚያዝ ከሆነ ይህን ነገር ብትተገብሩት የመጀመሪያ ቁጥር አንድ ደስተኛ የምንሆነው እኛ ሙስሊሞች ነን። ምክንያቱም ዝሙት ይቀንሳል፣ ባለጌነት ይቀንሳል፣ ሌላም መጥፎ የሆኑ ተግባራቶች ይቀንሳሉ። እህቶቻችን በማንኛውም እምነት ላይ ያሉ እህቶቻችን ተሰትረው፣ ተደብቀው፣ ተሸፍነው የሚሄዱ ከሆነ ነገር ግን እርስዎ አሁን እዚህ ላይ የገለጹት ነገር ምንድን ነው? ሃይማኖቱ ለማዘዝማ ያዝ ነበረ፣ መጽሐፍ ቅዱሱ ያዝ ነበረ። እንደዚሁም ደግሞ የአክሱም ተማሪዎችም ይሄ ነበረ መለያቸው። አሁን ግን ይህን ነገር ከአውሮፓ ያመጡት የሆነ እኩይ የሆነ ተግባር እንደሆነ በራሶት አንደበት እየመሰከሩት ነው። የእናንተ ተከታይ የሆኑ እምነት ተከታይ የሆኑ እህቶች ይህን ነገር እንዲያስቀጥሉ ቢቻል ይፈቅዱ ነበር፣ ፍላጎቶትም ነበር። አሁን ትምህርት ቤቱ ስለከለከለ ሳይሆን እንደዚሁም ደግሞ ሕገ መንግስቱ ስለከለከለ ሳይሆን ልጆቻችሁ ታዛዦች ስላልሆኑ ነው። ከሃይማኖታቸው ይልቅ እነሱ የአውሮፓውያኖችን ስታይል የተከተሉ በመሆናቸው የመጽሐፍ ቅዱስና የሃይማኖትን መመሪያ ወደ ዳር በመጣላቸው ምክንያት ነው ይሄ ነገር ያልሆነው። ከዛ በኋላ ይህንን ደግሞ በተናገሩበት አንደበት ደግሞ ምን አሉ? አይ ይሄ የሃይማኖት ተቋም ራሱን የቻለ የሃይማኖት ተቋም ነው፣ ስለዚህ ፍጹም ሊሆን አይችልም አሉ። እንደገና ተመልሰው መጡና ደግሞ ድጋሚ ትምህርት ቤቱ ከፈቀደላቸው አሉ። አሁን ትምህርት ቤቱ እንዳይፈቅድላቸው እኮ ከምታደርጉት ውስጥ እናንተ በግንባር ቀደምነት እናንተ ናችሁ። አሁን እናንተን እኛ ልናስፈቅድ አይደለም፣ የትምህርት ቤቱንም አስተዳደር ልናስፈቅድ አይደለም፣ የአካባቢ ሰላምና ጸጥታ ዘርፍም ልናስፈቅድ አይደለም። የምናስፈቅድበት ጊዜ የምንለማመጥበት ጊዜ አልፏል፣ አልቋል። አሁን ለሀገር ደህንነት ለሀገር ሰላም የምትጨነቁ ከሆነ የምታስቡ ከሆነ እነዚህ እህቶቻችን ወንድሞቻችን ወዳችሁ ሳይሆን በግዳችሁ ልትፈቅዱላቸው ይገባል። ሊሰግዱ ይገባል። ይሄ እየጠየቅናችሁ እንጂ እየለመንናችሁ አይደለም። ኢንሻአላህ አክሱም ላይ መስጊዶች ይሰራሉ፣ ሂጃቦች በድንባርጉ በገፍ ይለበሳሉ፣ ንቃቦች ይለበሳሉ። አዛኖች ደግሞ በየቦታው በየአካባቢው ላይ አዛኖች በጣም በጋሃድ ይወጣሉ፣ ይታወጃሉ። ቢእዝንላህ ወላሂ ማይቀር ነገር ነው። ፍትህ ለአክሱም ወገኖቻችን፣ በተለይ ደግሞ እህቶቻችን፣ ተማሪዎቻችን እላለሁኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ